ምሳሌ ለብቻሽ ላቅርብልሽ? እንዴ አረቦክሽ፣ ከዚህ በኋላ እንደሆንም አበራያችሁ ነው። እድሜ ለአባትሽ፣ ቀን ወጣልሽ። ፈጣሪ ያተረፋት ሞገስ። እንዴት ነው ዳጣ? እኔ ወንድ አለ ዛሬ እንዳለ መሬት ላይ ዘር ለአሰቃዩን፣ ቀናት ሁሉ ዛሬ ዋጋቸውን ካልከፈሉ ነገ ማስጨነቃቸውን ይቀጥላል። ምሳሌ ምንድን ነው ስራውን? ለሽ እዚህማ ትልቅ ቅጣት ያስፈልግሻል። ሁለተኛ እንደዚህ እንዳታደርጊ

ከውጭ ሀገር ድነሽ ስትመጪ የማዬ ብለሽ ትጠሪኛለሽ አላልሽኛ? ቆይ ትንሽ ቀን ከዛ ጋሼሽ ብሎ ከፈቀደ ትጠሪኛለሽ። እሺ ካላለስ እሺ ካላለማ እኔ እንጃ። ምሳሌ ምን ብዬ ልንገርሽ? ምን ልበለው? በይ በይ፣ ይሄ ነገር የሚነገር አይደለም። እሺ ሞጌ ይችላል ሞጌ ይችላል። ሞገስ እና ዘረረው ቢባል አሁን ምን ይባላል ጋይስ? በቃ ሆነ እንዴ ሞገስ በቃ ዝና ላይ ተኮሰበት እ ዝና ባይ ባይ ቼልሲ እንግዲህ፣ ዛሬ በጣም የሚያስገርም ነገር ነው። ያ እንግዲህ ሞገስ ከዛ ፍራቱ ከዛ ድንጋጤው ከዛ ሁሉ ፍራቸው ወቶ ዛሬ ኮፍጠን ብሎ ወንድ ወንድ ሸቶ ማለት ነው። እንግዲህ ዛሬ ሽጉጡን ከሽንጡ መዥለጥ አድርጎ ሂዷል ማለት ነው ወደ ዝና ዝናም እንግዲህ እጁን ሰቅሰቅ አድርጎ አንገቱን ወደ አራት ማዕዘን እንደዚህ አሽከርክሮ ዝግጁ ሆኖ ለመግጠም እንግዲህ ጫማውንም አስሮ አጥብቆ ሂዷል። ሞገስም መጀመሪያ እንዲያዩ ደንግጦ እንኳ ነበረ። ግን በቃ ፍራት የወለደው ጀግንነት ብሎ ወጠር ፈንጠር ብሎ እንግዲህ ሽጉጥን ከሽንጡ መዘዝ አድርጎ እንግዲህ አይ ማይ ጋድ ይብለት በጣም ነው እኔ የሳኩት። እንግዲህ አቀባብሎ ማለት ነው፣ ሂዷል ማለት ነው ወደ ዝና ዝናም እንግዲህ ዛሬ ሞገስ የሚባል ሰውዬ በዚህ ባይኔ ብቻ ፊትለፊት ባይኔ ይግባልኝ እንጂ እማደርገውን እኔ ነኝ እማቀው እያለ የዛተ ሂዷል ማለት ነው። ሞገስም እንግዲህ ከቤት ሲወጣ ሉላ ተው፣ እባክህ ተረጋጋ ብትለው እንኳ እንዲ ጀግና ሁኑ፣ ጎብዝ ሁኑ አላልሽኝም ነበር እንዴ? ዛሬ ደግሞ እንድፈራ ለምን ስትኛለች። ስለዚህ እሱ ማን ነው? እኔ ማነኝ ብሎ እስከ መጨረሻ እንግዲህ ቆርጦ ነበር ከቤት የወጣው። ይሄን ሰሞን ሲንቀሳቀስ እንደምታውቁት ሽጉጥ ከላዩ አይለየውም ማለት ነው። ባለፈው ጎብዟል። በነገራችን ላይ ባለፈው ሲከታተላቸው የነበረው ልጅ ዲያጣ ጋለራሱ ማለት ነው። በሌላ ሳይድ ዙሮ ሄዶ አይታችኋል አይደለ? የያዘውን ሽጉጡን ስልኩን ቀምቶ እንግዲህ ለዲያጣ ሽጠሽ ተጠቀሚ ብሎ እንትኑን ሰጥቶታል ስልኩን ሽጉጡን ለራሱ ይዟል ማለት ነው። ስለዚህ ቀምቶ መታጠቅ ራሱ ወንድነት ነው። እዚህ ዛሬም ደግሞ ዝናን ማለት ነው ይሄ ጉረኛውን ዝናን ይሄንን ጉረኛውን ያበበደበሳ ልጅ ወይኔን ያበበደበሳ ልጅ እያለ በእግሩ እንደዚህ ካልቾ ነው የሚያውቀው እሱ ማለት ነው። ስለዚህ አሁን ደግሞ የናቆት ያስረግዛል ሲሉ ሰምታችሁ ታውቃላችሁ ጋይስ። እና አሁን ሞገስ እናቀ አድርጎት ነው ይሄ ቦቅባቃ ይሄ ፈፋቃ እያለ እንግዲህ ፉከራውን ሰምታችሁታል። ስለዚህ ዛሬ ግን ማለት ነው፣ ዛሬ ሞገስ በቃ ያደርግለታል። ምንም ጥያቄ የለውም። እንደው ዘርሮት ነው የሚሄደው። በቃ ማለት በቃ እንዳያችሁት ባለፈው ሽጉጥ ቀምቷል። ዛሬ ደግሞ ዝናን ግንባሩን ብሎት የማይሄድበት ምክንያት የለውም። እንግዲህ ያው ትንሽ የሚከብደው ምናልባት ሊታሰር ምናምን ይችል ይሆናል። ላሽ ብሎ ከሄድ ደግሞ ማንም አይዘውም። ሲቀጥል ወዳው ደግሞ ወይዘሮ ማህሌትን እንግዲህ ማነባበር ይችላል ግን ወደ ሁለት ሴት ሽጉጣ አይተኩስም። እሱ ዝና ማህሌት ትያዝና ትታገታለች። ከዛ በኋላ ያሳገደችውን ክሱን ታነሳለኝ፣ ንብረቱን ያስለቅቃል ሞጌ ከዛ በኋላ ሚስቱን ይዞ ኢቭን እንኳ ቦታውን ማለት ካሉበት ቦታ ላይ ላስርፋ ቢንቀሳቀሱ ሶኬ ኖርማል ነው። ገባችሁ? ስለዚህ እኔ በጣም ነው ደስ ያለኝ። ማነው ሞገስ? ፍርሃት የወለዱ ጀግንነት ይሏችሁ እንደዚህ ነው። እና ውድ ቤተሰቦቼ እስካሁን ላይክ ያላረጋችሁ ሰዎች ላይክ አድርጉ፣ ፕሊስ ላይክ አድርጋችሁ ጀምሩ። ቪዲዮውን አብረን እስከ መጨረሻው እንቆያለን ማለት ነው። እስከመጨረሻው አይታችሁ ደግሞ ሀሳብ አሳይታችሁን አስቀምጡልን። በመልካም አይታችሁ የምታበረታቱኝ ኮሜንት የምጽፉልኝ የተለያየ ሀሳብ የምሰጡኝ እህት ወንድሞች ምስጋና የእውነት በጣም ከፍ ያለ ነው። አንዳንድቶችና ወንድሞች ደግሞ የምትሳደቡ አላችሁ ማለት ነው። እንግዲህ መቼም ይሄ ስትከፍቱት ገና ሲጀምር ገና ሳትከፍቱት የዋናው የእንትናቸው የድራማው የሚለቀቅ ብቻናል በትንሹ ከሰላሳ አምስት ደቂቃ በላይ ነው የኛ ደግሞ ደግሞ እኔ አሁን አስር ደቂቃ ስምንት ደቂቃ ነው የምለቀው። ስለዚህ መጀመሪያ ገና ሳትከፍቱ ደቂቃውን አይታችሁ ራሱ ማወቅ ትችላላችሁ። ግዴታ ማየት አይጠበቅባችሁም። ሲቀጥል ደግሞ አይታችሁ ካልተመቻችሁ ውልቅ ብሎ መሄድ ይቻላል። ሌላ ስድብ ምናምን እውነት ለመናገር አያስፈልግም። እኔ ብትሳደቡ እሱ ከችግር የለውም ግን መሳደብ አያስፈልግም ፈልጌ ነው። ግን እኔን ለማበረታታት ካልሆነ በስተቀር አለማየትም ይቻላል ለማለት ፈልጌ ነው። ሌሎቻችሁ ለማበረታታት አብሽሪ በርቻ፣ አሪፍ ነው እያላችሁ አብራችሁኝ እኔ ጋር ዘና የምትሉት ወንድሞች ምስጋና የማርያምን በጣም ከፍ ያለ ነው። አመሰግናለሁ። መልካምነት ለራስ ነው መልካምነት ይከፍላልና፣ ስለዚህ ስለ መልካም እንትናችሁ በጣም አመሰግናለሁ ማለት ነው። እንግዲህ ወደ ቪዲዮችሁ እንሄዳለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን በኮሜንት ያስቀምጡልኝ እና እንግዲህ ዛሬ ያው እንግዲህ በደስታ ላይ ደስታ ነው የሆነው ማለት ነው። እንግዲህ ቅድስቴ በጣም ነው ደስ ያላት ምሳሌ ታክባ በመምጣቷ የሁላችንም ደስታ ነው። ብሩኬ ከብዙ መከራ ከብዙ ስቃይ በኋላ ልጁን በዚህ ልክ ስትፈነጥጥ ስትስቅ ስትጫወት ማየት ለብሩኬ በጣም ትልቅ ስኬት ነው። ለብሩኬ ብቻ ሳይሆን ቅድስቴ ዳጣ ሞገስ ሉላ ሁላቸውም በጣም ቅንና መልካም ልብ ያላቸው እንግዲህ በጣም ተደስተዋል ማለት ነው። በሌላ ሳይር ደግሞ እንግዲህ ዝናና ማለት እየተንጨረጨሩ ይገኛሉ። ኤፍራታ ደግሞ መሀል ሰፋሪ ናት። መሀል ሰፋሪ እንበላት ማለት እሷ ወዲያለው ዘመን ምነው በፊት ታውቃላችሁ፣ ከሞገስ ጋር ፒስ ነበረች ምናምን ለምን ያኔ አምስት አስር ሳንቲም ማግኘት ስለምትፈልግ ከብሩክም ጋር እንደ አንድ እዚህ ትል ነበረ። አሁን ደግሞ ያው እነሱ ጋር ያው አህቷስ ሆነች ድረስ ያለውን ነገር እዛው ያው አንድ ስለሆኑ እንግዲህ ከዝና ጋር ዝናን በነገራች ላይ ትፈራለች፣ ትንቀጠቀጣለች፣ ምናምን ከማህሌት ጋር አብራት እንድትሰራ ዝና እንትን ብሏታል። ግን በጣም ነው የምፈራው፣ በቃ ታይ አሁን አሁን ላይ እንደውም ታይ እያለቻት ነበረ። ተይ አንቺ የጀመርሽ ሁሉ ለምንድን ነው የማይሳካልሽ? ያሰብሽው ለምንድን ነው የማይሳካልሽ? ስለዚህ አሁን ሞገስን መግዲል ብሩክን እንትን ከማለቱ ውጭና ሞገስ እንደውም ይቅርታ ማን ነው ይቅርታ፣ ብሩክን ይቅርታ ጠይቂው እና ዝናን አጥምጂ ዝናን በፍቅርሽ ጠብ አድርገሽ ከሞገስን ገለሽ ከምታገኙ ንብረት ይልቅ አብረሽ ሆነሽ ሙሉ ንብረቱን አብረሽ ብትኖር ይሻላል። ስለዚህ እንደዛ አድርጊ እያለቻት ነበረ። ግን አንቺ ደግሞ ምን አባሽ ምናምን እሱ ይደርሳል። እሱን ስ የታጥቸው ግን መጀመሪያ ቤቱን አገኝቼ አንድ ክላስ ቤት ብሰጥሽ አይሻልሽ ወይ ምናምን እያለች እንግዲህ የተስፋ ዳቦ እየበላች ትገኛለች ማለት ግን ደግሞ አይሳካላትም። በጣም ደስ የሚለው ነገር ማለት አይሳካላትም። ሌላ እንግዲህ ቅድስቴ በጣም ደስ ያላት ብሩክን በዚህ ልክ ተሳክቶለት ለት መምጣት እዚ ላይ ደግሞ ቅድስት ያወጣም ነው። ሞገስን ማንነው ብሩኬን ለማግባት ምኞት ያላት ማለት ነው። እንግዲህ ምሳሌም ከህክምና ስትመለሽ እኮ በማየ ብለሽ ትጠርኛለሽ ብላት ነበረ። እንግዲህ እሱንም እየጠየቀቻት ነበረ ትናንትና። ቆይ ተረጋጊ ትንሽ ቀን እንግዲህ ብሩክ ከፈቀደ ነው፣ ካልፈቀዴ ግን አይሆንም። ካልፈቀዴ አግብ ተሻቶል ጅሞይ ወይ ምናምን እያለቻት እንግዲህ ምሳሌ ተለያየ ጥያቄ ይጥቀቻት ነበረ። እንግዲህ ቅድስቴም እንግዲህ እሱም ከሆነ ለአባዬ ልንገረ ወይ ስራት፣ ኧረ ቆይ እንደዛ ይባልም እያለቻት ነበረ። እንዴም ትነግራት አንጠናጠርም። ሲቀጥል ከእሷም በፊት ዲያጣ ትነግረዋለች። አሁን ዲያጣ ዲዛይን ይነገር ችግር የለባትምና እንዲያጣ ትነግረዋለች። ከዛ ደግሞ ሞገስና ብሩክም አሁን እንደሚታረቁ ምንም ጥርጥር የለውም። ይታረቃሉ፣ አንድ ላይ ይሆናሉ። በይቅርታ ሁሉም ነገር ያልፋል። ከዛም ወደ የሚቀጥለው የሚፋለሙትን አብረው ይፋለማሉ ማለት ነው። የራሳቸው ሕይወት እንግዲህ ብሩክም ቅድስቴን ይዞ ሞገስም ሉላን ይዞ እንገናኛለን። ሰላም ቆዩ።